ሰላም ጤና ይስጥልኝ ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት አላችሁ? ለእለቱ የመራረጥ ናቸው አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ዛሬም እንደተለመደው በአክብሮት እጋብዛለሁ። መልካም ቆይታ። በቀዳሚነት ወደምናየው መረጃ ሳልፍ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ጀነራል ታደሰ ወረደ የትጥቅ ትግል የጀመሩ የትግራይ ወጣቶች መኖራቸው በይፋ አመኑ። የትግራይ ክልል ጊዜው አስተዳደር ምክትል ፕሬዚዳንት ጀነራል ታደሰ ወረደ ህወሓትን ለመታገል የትጥቅ ትግል የጀመሩ የትግራይ ወጣቶች መኖራቸው በይፋ አምነዋል። ምክትል ፕሬዝዳንቱ በትግርኛ ቋንቋ ባደረጉት ቃለ መጠየቅ በሰላማዊ ትግል የተሸነፈ ኃይል በግጭት ፍላጎቱን ለማስፈጸም መንቀሳቀስ ሲጀምር፣ ወደ በረሃ የወረደው የትግራይ ወጣቶች መኖራቸውን አምነዋል። የራያና የእንደርታ ህዝቦችን ችግር ረዳዋለሁኝ ያሉት ምክትል ፕሬዚዳንቱ አክለውም አሁን ትግራይ ላይ ያለው ሁኔታ በትጥቅና በኃይል ሊመለሳል የሚሉ የትጥቅ ትግል የጀመሩ ወጣቶች አሉ ብለዋል። ይሁን እንጂ የትጥቅ ትግሉን የጀመሩት ጥቂቶች ናቸው የሚሉም አሉ፣ ግን በሂደት ውስጥ ብዙ ሊሆኑ ስለሚችሉ ከአሁኑ ሊታሰብበት ይገባል ብለዋል። ምክትል ፕሬዝዳንቱ አሁን ትግራይ ላይ ያለው ሁኔታ በትጥቅና በኃይል ይመለሳል የሚሉ የትጥቅ ትግል የጀመሩ ወጣቶች አሉ። ይሁን እንጂ የትጥቅ ትግሉን የጀመሩት ጥቂቶች ናቸው የሚሉም አሉ። ነገር ግን በሂደት ውስጥ ብዙ ሊሆኑ ይችላሉ ብለዋል ምክትል ፕሬዝዳንቱ። ጀነራል ምግብ ኃይለ ከፋኖ ኃይሎች ጋር ሆኖ መከላከያን መውጋት መጀመሩን የኢትዮጵያ መከላከያ ሰራዊት አስታወቀ። ዘመቻ አንድነት በሚል በአማራ ክልል ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ቡድን ላይ እርምጃ ተወስደዋል ሲል ነው የኢትዮጵያ መከላከያ ሰራዊት ያስታወቀው። ትናንትና መጋቢት 12/2017 ዓ.ም በወጣው መግለጫ በብርጋዴር ጀነራል ምግብ ኃይለና ግብረ አበሮቹ አደረጃጀትና አይዞህ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ወረዳዎች ትንኮሳ ለመፈጸም የሞከረው ጽንፎኛ ቡድን ላይ እርምጃ መወሰዱን መከላከያ ሰራዊቱ አስታውቋል። ብርጋዴር ጀነራል ምግባ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት በማስገባት የዓለምንም ወታደራዊ እውቀት ወጣቱን ወደ አሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ አሁንም የአማራን ወጣት ህይወት ለመቅጠፍ እንቅስቃሴ የጀመረ መሆኑ ታውቋል ብለዋል። መከላከያ ሰራዊት በማህበራዊ የትስስ ባጋራው መረጃ ባለፈው ጊዜ በነበረው የሰሜኑ ጦርነት በመቶ ሺህ የሚቆጠር የትግራይ ወጣትን እየረሸነና እያስረሸነ የፈጀ የጥቁር ታሪክ ጸሐፊነቱ ሳያንስ አሁን ላይ መሰል ድርጊት ለመፈጸም እየተንቀሳቀሰ ነው ብለዋል። ምዕራብ ትግራይን አስመልሳለሁ በሚል እሳቤ ሁለት ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በአስር ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽሮና ገድለው ውጊያው ሳይሳካለት አከርካሪው ተመቶ ሸሽተዋል ብለዋል። መከላከያ ሰራዊት ምግቡ ኃይለ ዘረፋና ሌብነት የተካነበት መደበኛ ስራው ነው ያለው የመከላከያ ሰራዊት መረጃ በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል ሲል ገልጿል። በኢህአደግ ዘመን በዘረፋና በሌብነት ታዋቂ የነበረ ብቻ ሳይሆን በሰረቀውና በዘረፈው ገንዘብ አዲስ አበባ ላይ ፎቆችን የደረደረ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ የተዋዋለ ስለመሆኑ በሶሻል ሚዲያ ሲነገር ቆይተዋል ነው የተባለው በጦርነት ከቀቀለው ወጣት በተጨማሪ የረሸናቸው በብዙ ሺዎች የሚቆጠሩ ወጣቶች በመኖራቸው ትግራይ ሰላም እንድትሆን ኮተውንም አይፈቅድም ሲል ገልጸዋል መከላከያ ሰራዊት። ምክንያቱም ደግሞ የትግራይ ህዝብ ልጆቹን ይጠይቀኛል የሚል ስጋት አንደኛው ሲሆን፣ ሌላኛው ደግሞ እያደረገ ያለው የወርቅ ዘረፋ እንዳይጋለጥበት በማሰብ ነው ተብሏል። በሌላ በኩል ምግብ ኃይለ የፕሪቶሪያን ስምምነት እንዲፈርስ እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የጊዜያዊ መስተዳደሩንም ማህተም ለመንጠቅ እና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ብሏል፣ መከላከያ ሰራዊት በመረጃው በሽሬ የራሳችንን መንግስት እናቋቋማለን ሲል ጀነራል ምግባ ኃይለ ተናግረዋል። ተባለ አክቲቪስቶችና የሚዲያ ሰራተኞች ሁሉም ወደ ምዕራብ ግንባር ትናንትና መጋቢት 12 2017 ዓ ም ተጠርተው እንደነበረ ና በጊዜው አስተዳደር ደጋፊዎች ላይ የተጠናከረ ዘመቻ እንዲያካሂዱ ትእዛዝ አስተላልፈዋል የተባለ ሲሆን ጀነራል ምግብ ኃይለ ታደሰ ወረደ ላይ ዘመቻ እንዲካሄድበት ያዘዘ ሲሆን ጀነራል ታደሰ ወረደ ለግል ጥቅሙ ሲል ከፌዴራል መንግስት ጋር ግንኙነት ያደርጋል ሰራዊት ያፈርሳል ብዬ ስለምሰጋ ነው ሲል አብራርተዋል ይላል የመረጃ ምንጩ ጀነራል ምግባ ኃይለ በመጨረሻም ለተሳታፊዎቹ መቀሌ ላይ ያለው መንግስት ለማናም ነው፣ ሽሬ ላይ መንግስት ለማቋቋም ከነፈት ለወርቅ ገብረ እግዚአብሔር ወይም ደግሞ ሜንጆሪ ነጋር ተነጋግረን ጨርሰናል ሲል ተናግረዋል ብለዋል የመረጃ ምንጩ በማህበራዊ የትስስር ገጹ። የፌዴራል መንግስት ለትግራይ ክልል የላካቸው የእርሻ ትራክተሮች ርክክብ ተካሄደ። የፌዴራል መንግስት ለትግራይ ክልል የላካቸው 85 የእርሻ ትራክተሮች በክልሉ ለሚገኙ ዞኖች ትናንትና መጋቢት 12 2017 ዓ ም ርክክብ ተደርጓል። በርክክብ ወቅቱ በክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ በርሃ እንደገለጹት በዘመናዊ የግብርና አሰራር ምርትና ምርታማነትን ለማሳደግ እየተከናወኑ ያሉ ተግባራት ተጠናክረው ይቀጥላሉ። ኃላፊው አክለውም በእርሻ ትራክተሮቹ በኩታ ገጠም የተደራጁ አርሶ አደሮችና ወጣቶች ተጠቃሚ እንደሚሆኑ ጠቁመው ለተደረገ ድጋፍም አመስግነዋል። የእርሻ ሜካናይዜሽን ምርታማነት ለማሳደግ ትልቅ አስተዋጽኦ እንዳለው ገልጸው በክልሉ የአርሶ አደሩ ዘመናዊ ቴክኖሎጂን የመጠቀም ፍላጎት እየጨመረ መምጣቱንም ተናግረዋል። አክለውም ከዚህ ቀደም ከኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት እና ከአጋር አካላት የተገኙ 125 ትራክተሮች ተከፋፍለው ጥቅም ላይ መዋላቸውም ማንሳታቸው የኢትዮጵያ ዜና አገልግሎት ዘግበዋል። አሜሪካ ኢራንን ብታጠቃ ከባድ ጥፊ ይጠብቃታል ሲሉ አያቶላ አሊ ካሜኒ ተናገሩ። ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ካስጠነቀቁ በኋላ የኢራን ጠቅላይ መሪ አያቶላ አሊ ካሜኒ አሜሪካ ዛቻን ተከትሎ ኢራንን ተጋፍጠው የትም አይደርሱም ብለዋል። አሜሪካና ሌሎች በኢራን ሕዝብ ላይ መጥፎ ነገር ካደረገው ማወቅ አለባቸው፣ ከባድ ጥፊ ይደርስባቸዋል ሲሉ አያቶላ አሊ ካሜኒ በቀጣይ የቴሌቪዥን ንግግራቸው ላይ ገልጸዋል። በየመን ሁቲዎች የሚተኮሱት እያንዳንዱ ጥይት የኢራን ጥቃት ተደርጎ ይወሰዳል ሲል የዩናይትድ ስቴትስ ፕሬዚዳንት ማስፈራሪያ ውጥረቱን አባብሶታል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ በበኩላቸው አሜሪካ በየመን ላይ የምታደርሰው አውዳሚ የአየር ጥቃትና የእስራኤል መንግስት በጋዛ ፍልስጤማውያን ላይ የሚያደርሰው ጥቃት በመቃወም የጸጥታው ምክር ቤት እነዚህ እኩይ ተግባራት በመጋፈጥ የወሰደውን አዝጋሚ እርምጃ ነቅፈው አውግዘዋል። ኢስማኤል ባጋሃይ በሰጡት መግለጫ በንጹሃን ሴቶችና ህጻናት ላይ በሰላማዊ ሰዎች ላይ በደረሰው የጅምላ ግድያ እና የየመንን ጠቃሚ መሰረተ ልማቶች በዩናይትድ ስቴትስ የቦምብ ድብደባ ምክንያት በመውደው ቦታ የተሰማቸው ጥልቅ ሐዘን ገልጸዋል። የአሜሪካ አየር ላይ ጥቃት የጦር ወንጀሎችና የጥቃት ወንጀሎች በማለት የተባበሩት መንግስታት የጸጥታው ምክር ቤትና ሌሎች ዓለም አቀፍ ተቋማት በእነዚያ ግፍ ላይ ያደረጉት ዝምታ አሳፋሪና ምክንያታዊ ያልሆነ ነው ሲሉም ተቃውመዋል።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 ብለዋል። መረጃው ቢቢሲ አማርኛ አስነብቦታል። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለ ተቅዳሜ መራርጠን ወደ እናንተ ያቀረብናችሁ አዳዲስና ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች ክንመለስ። የሶለዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን የሚጫኑ ሰላም ለእናንተ ሰላም ለኢትዮጵያ።